ይኸው የመኒዋን ይዞ ብቅ ብሎናል ማለት ነው። ቆንጂየዋን ታምራለች፣ ግን ሰኢድ ሴቶች ይወጣለታል። እሱም ሴቶች እንዳባረረ ሴቶች ይወጣለታል ማለት ነው እና ታምራለች፣ ግን ማሻአላህ ናት። እናት ግን ጋይስ፣ እውነት ለመናገር ለምናገር አስራ አምስት ዓመት እንደ እቺ አሁን፣ አስራ ቤት ናት አትሆንም። ላላ ላላ፣ ሰኢድ ለሰኢድ ተው ተው፣ ለምን እንወሻሻለን? አይ ሃያ ቤት ራሱ ያጠራጥራል። አንወሻችም። ለማንኛውም መብሩክ ቆንጆ ትዳር ይሆንልን። ግን ደግሞ ኢትዮጵያ ሴት ብታገባ ደስታችን ነበር። ለማንኛውም እስከ አራት ራሶ ሄዳለሁ ብሏል ደግሞ ጋይስ። እሺ አረቦች ችግር የለውም እንደ አንድ ሁለት ሶስት አራት ብሎ ማግባት ያኔ ችግር የለውም ማለት ነው። አረበሽ ጋር ጋይስ ያኔ ቅር አትመናደድ አንቲ እኮ ነው ያለውን በፈገግታ እሺ ችግር የለውም ማለችው እኮ እዴ ሶስት ሁለት አራት ነው ማገባው ሲላት ኢትዮጵያም ከሄድኩ ማግባቴን አልተውም ማለት እሱ መቼስ እሱ ሴት ማባረሩ አይተውም ወይ ሳይ ብዙ ልጆች ስለምፈልግ ሶስት አራት አገባለሁ ሲላት እሸለች ማለት ነው። ሱመያ ሱመያ አዩን ስላገባ እምቢ ብላን እንትን ስላለች፣ ይኸው ይቺኛዋ ከኋላ ችግር የለውም አለች። እንደዛ ነው ግን ሱመያ ማለት ነው። ከዚህም በፊት የመኒ ስለፈቀደችለት ከየመኒ ጋር ሊግባቡ ይችላሉ። አሁን በቃ አንድ ላይ ተስማምተው ሊኖሩ ይችላሉ፣ አይታወቅም። እንደዛ ነው። ለምን ከዚህም በፊት የመኒ አግባ ብላኝ ነበረ። እኔ ጓደኞቼን ብቻ እንዳታገባ እንጂ የመኔ አግባ ላኛለች ብሎ ነበር። ስለዚህ አሁን ከሱማያ ጋር ይስማማሉ። ሱማያም በዚህ አጋጣሚ ትመለሳለች። ሙንኪል ሙንኪል ባሏን ከፈለገች ማለት ነው። ካልፈለገች እንግዲህ አሁንም ታላ ያያቸው ይሆን እና አሁን በተለይ ጣልቃ ብትገቢ ሱማያ ነገሩ ሞቅ ሞቅ ነበር የሚለው ለማንኛ እስቲና ለምን እንግዲህ እንደዛ ነው የምላችሁ ጋይስ። ሰኢድ ይሄው አዲሱ ሚስቱን ይዞ መተውልናል። ኢትዮጵያ ያኔ እዚህም ሰርግ አድርጌ የመኒም ሰርግ አድርጌ እንደገና ኢትዮጵያም ሰርግ። ማሻአላ ሁለት ሚስት አያገባም እንዴ! በዚህ የመኒ ላይ ሄዶ ኢትዮጵያ ላይ። ውይ ማሻአላ ብር ብር፣ ካለ በሰማይ መንገድ አለ አሉ። እንደዛ ነው ነገሩ። ነገሩ እንደዛ ነው ጋይስ። ለማንኛውም መልካም ትዳርማ ብሩክ ብለናል። ግን ለልጅቷ ትንሽ ትንሽ ትንሽ ትልቅሰት መስታለው። እውነት እውነት ሰይድ ኧረ ተው። እኔ ግን እንደራሴ እንደዛ ነው እንደዛ ነው የምላችሁ ጋይስ። ሱመያንም አልፈራም አለች እንግዲህ ምንም ያኔ እሷ እሷ ይኸው ሰንአ በሙሉ አንድ ዓመት ስፈልጋ ከርመሃል ብለሃል። ስለዚህ ደግሞ እኔ ደግሞ በሀላል ስለማገባ ባሌ ስለምትሆን ያኔ ምንም ካንተ ሙሸሽን እምፈራ ነገርም የለም። አንተ ሀላሌ ነህ። ምንም እምፈራ ትምጣ፣ ችግር የለውም። አልፈራም አለች ማለት ነው። እንደነኛ ኢትዮጵያኖች እንደነ ሮዛ በቅባቃዎች እምቢ ብለው አሁን አረብ ሴት ወሰደችበት ማለት ነው። ወይ ሮዛ ሮዛ እኮ ምን አለች? አንተ ሌላ ሴት ካገባ ከዛ ደግሞ እኔ ሁለተኛ አርግተ ታገባለን። አስተሳሰባ፣ ለምንድን ነው ያን ጊዜ ሱመያ አትናደድብኝም? ይሄ ሁሉ እኮ ለሰኢድ ፍቅር ያላት ነው ማለት ነው። እውነት ሮዛ በጣም ነበር የምትወደው። እንግዲህ አላላለምነት ላይ ያዩ ሰኢድ ግን ቢወዳት ነው ሰኢድ እኮ በአንድ ሳምንት ይህምን በአንድ ሳምንት በአንድ ቀን ሮዛ እንደዛሬ እኔ አልፈለግም፣ ሱመያ አሳዘነችኝ፣ ለሱመያ አስቤ ነው። ስለዚህ እስቲ አንተ ራሱ ትንሽ ተው እስቲ፣ አገባለሁ አገባለሁ የምትለውን ራሱ ተውና እስቲ ትንሽ ሱመያ ራሱ ጠብቃት፣ ልትመለስ ትችላለች። በጣም ስለምትወድህ ነው አንተን የምትከታተልህ። ደግሞ አሁን ሲጀመር አሁን መመለስ ትፈልጋለች። ስለዚህ እስቲ ሴቶች አገባሉ አገባሉ የምትለውን ተውና ትንሽ ቆይ ስትለው እሱ ምን አረገ? ስለ ሮዛ ስለ ሱመያ ሲጀመር እሱ ሰበብ ነው የሚፈልገው መሰለኝ። ትንሽ እየሰበብ ሱመያ እንዳለችው የመኒ ማግባት እቅድ አለው በፊትም፣ ማለት ነው፣ ጭንቅላት ውስጥ። ስለዚህ እሱ ትንሽ እየሰበብ ስላገኘ ሮዛንም ሱመያንም ትቶ ህልም አለ ማለት ነው።